እንግዲህ ባህልና ጉዳይ አሁንም መጠጡ እየጠጣ ነው። ማቆም አንቻለም ማለት ነው። ትናንትና እንግዲህ እናንተ በፍቅር እንኖር ያለችው ነገር በጣም ግርም ብሎታል፣ አሳስቦታል ማለት ነው። እንዴት በፍቅር ትለኛለች እሱ የትዳር አስቧታል እሷ ግን በፍቅር ስላላት በጣም ቅር ብሎታል። እንግዲህ እየጠጣ ነው እላችኋለሁ። አሰላም አለይኩም ራህመቱላሂ ወበረካቱ። የጫና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅ። ቅኔ ለቤት የአዲስ የሆናችሁ ሰብሰብ እስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሸር፣ ላይክ በማድረግ አበረታቱኝ እላችኋለሁ። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስጋን ነገር አላህ ይጠብቀን እላችኋለሁ። ቤተሰቦች፣ ቤተሰቦቼ ዛሬም እዤ ላችሁ የመጣሁት ኖላዊ ክፍል አንድ መቶ ሀያ ሶስት እዤ ላችሁ መጥቻለሁ። ተወዳጁ ድራማ ማለት ነው። እንግዲህ እዛ ቀን አይታችኋል። ሁሉም ነገሩ እንግዲህ እሱ ሁሉም ነገር ወደ ስራ ትሆናለች እንደ ወደ አሴ ትሆናለች ብለን እናስባለን። ሀኒ ማለት ነው ያ ባህና ብዙ ብዙዎች እንትን እያሉ ነው፣ ግራ የተጋቡ ነው ማለት ነው። እንግዲህ አሴና ታንቸው መጠጥ ቤት ገብተው እየጠጡ ነው። አሴ እየዘፈነ ነው። አባትሽ እንደዚህ እያለ እየዘፈነ ነው። እንግዲህ ህይወት እንዲህ ናት እኮ ኮ እኮ ህይወት እኮ አንዴ ናት፣ ያለ አሴና ሀናቾው እየተነጋገሩ መጠጣቸውን ያው ይዞት እየጠጡ ነው፣ እየጋተሩት ነው። ያው ደስተኛ ያልሆነ ሰው በውስጡ ትንሽ ቅይም ያለው ሰው በውስጡ፣ በተለይ ደግሞ የምትወዱ ሰው ካጣችው በጣም ነው የሚያስጠላው ማለት ነው። እሱ እንግዲህ አሁን ህይወቱ ዝብርቅ ያለ ነገር ነው ያለው ማለት ነው፣ አሴ ማለት ነው።

ለማንኛውም ግን ያው አፉ ምላሱ ተተብትበዋል ተይዟል፣ መላሱ ማለት ነው እየጠጣ ማለት ነው። ለማንኛውም ሀኒ መጣ ነበረ አለው። እሺ ረ ሲለው፣ መቼ ሲለው፣ ቀን ላይ። እሺ ምን አለች? አብረን እንኑር አለች፣ ረባክ በፍቅር እንኑር አለች ማለት ሲለው ልጁን ሸምጥጨዋለሁ እኔ እናንተ አብረን እንኖር አለችኝ ብሎ እየጠጣ ላይ በላይ እየጠጣ ነው የንዴት መጠጥ ማለት ግን የምሬ ነው እንዴ ሲለው አዎ የምሬ ነው አለ የዚህ ዜናማ በደንብ ነው የሚጠጣልህ አለ እና ምን አልካት እኔ ግን ከሀና ጋር መሆን አልፈልግም ሀና ለምን ሲለው ሀና ወደድኳት ወደደችኝ እንጂ ተኔ ጋር ልትሆን አትፈልግም ልትሆን ፈልጋ አይደለም ያ ሙት ይዝብኛለች ማለቱ ነው ይመስለኛል ግን እንደዚህ አይነት ሰው አይደለችም ሀና እንግዲህ እውነትም አንተ መጠጡን ሲጀራውን ጥተ ሀና በሄደችበት መስመር ከሄድክ ሀና የትም ትሄዳለች ብለን አናስብም አዝናንኝ ሀና ተኔ ጋር ልትሆኝ አልፈልግም እኔ ደግሞ ማንም ሊያዝንኝ አልፈልግም አለ ኧረ እባክህ አንተ ምራስም ሙድ ትይዛለህ እንዴ ሲለው እውነት ነው ታንቸው? ማንንም ማንንም ሊያዝንልን አንፈልግም አለ ሰውየው እድሜያችን እንደ ልክ ሰዎቹ ሊያዝኑሉ ሳይሆን ሊያዝኑሉ ነው የሚኖረው አለው ታንቸው የጊዜው ያልቃል ሲለው ሰውየው ትቀልዳለህ እንዴ ሲለው ታንቸው እኔ አልቀለድኩም ከምሬ ነው አለው አንተ ልጅ ግን ጤነኛ አይደለህም ስንት ነገር የምናደርገው ሁሉም ሀናን ለማግኘት አይደለም እንዴ ቆይ እስኪ አንተ ግን አረሳኸው እንዴ አይ ቢሆንም ዝም ብላ ሳትወደኝ ከኔ ጋር ልትሆን አልፈልግም አለ። ዝም ብላ እያት፣ ከዛ የወደደች ትመጣለች አለ። አንተ ባክ ዝም በል አለው አሴ፣ ማለት ነው ቆይ ያለው፣ ዝም ብላ ቅመሳት ሲለው፣ አንተ ደግሞ ይቅመስህና ወጥናት እንደምንቀምሳት አለ። እውነት እኮ ነው እርግብ፣ እኔ ከቀመስኳት በኋላ በጣም የወደደችኝ መጣች አለ። እና እርግብ ከማንም ጋር ከታጋደመች፣ ሀና እንደዛ ልናት ልትል ነው ወጥ ናት እንዴ እሷ የምትቀመሰው? ብለው ውስጡ እኮ የወደዳት ነው በጣም ማለት ነው። በቃ ያኔ ትንሽ ድርድር ገባችሁ። ውስጡ ድርድር ገብተው ሊደራደሩ ድርድር ላይ ነው ማለት ነው። በነገራችን ላይ አንተ ከና የምትወድበት ጥጥ የምትወርበት ጥጥ የለህም፣ ጆሮውን የለህም ሲለው አንተ ሀናን የወደድካት ነገር ቢሆን እኔም በደንብ አድርጌ እርግብ ወዳት ነበረ አለው። አንተ እኮ ሀና ስናገራት የሚከፋህ ነገር እኔም እርግብ ስናገራት እኮ እኔም ይከፋኛል አለው። እኔ እኮ ልሳደ ፈልጌ እኮ አልነበረም። ባክ ዝም በል አለው። ሀንዬና፣ ሰላሜና ምላሴ ምሳ እየበሉ ነው። እነሱ እየበሉ እያለ ሀና አሳብ ውስጥ ገባች። እንጀራው ታነሳዋለች፣ ትጥለዋለች፣ ታነሳዋለች ነብላው አልብላው እያለች መላሴ ተመለከታት እና የሰላም አይን አይኑን ያያል። ከዛ ሁለቴ ሲያዩዋት ዝም ሁለቱም አይን አይነት ተተያይተው ከዳ መላሴ አሴ አሴ ሳይሆን ሰላምዬ፣ ከዛ ምን ሆነሽ ነው ካንዬ ስትላት፣ የበላሽ እኮ አደለም ስትላት፣ አይ የበላሽ እኮ ነው አደለች አለቻት። ብስራ መላሴ ቆይ ምን ሆንሽ ሀና ሲላት፣ ምንም አልሆንኩም። ቆይ የጆሮ እና ታንቾ አግኝተሻቸው ነበር እንዴ? አለቻት አይ አላገኘኋቸው ማለች አይ በሰላምዬ ተይባክሽ አንቺ እንደዚህ የምትሆኚ ሁሌ ጆሮ ስታገኙ ነው እንደዚህ የምትሆኚ አለች። ላናግረው ነበረ ግን ሊያናግረኝ ግን አይፈልግም አለቻት። መላሴ ቆይ ግን እነዚህ ልጆች አንቺ ምን አድርጊ ነው የሚሉሽ አላት። እዛ ቀን የርግብ ጓደኛ እዚህ ሰፈር አግኝቸው ነበረ አላት። አሴ ማለት ነው መላሴ ማለት ነው ማን ታንቾ? አዎ እዛ ቆመው ነበር፣ አንችን እየጠበቀ ነበር። ለምን ይጠብቀኛል? እንደዛ ቀን አልቆ ሊደፋሽ ነዋ፣ ሊደፋሽ ነዋ። የቆየ ቆመው ነበረ አለ አለው። ያው እንትን እዛ ቀን መጥቶ እገልሻለሁ ብሏት ነበር እኮ እገልሻለሁ፣ የአሴ ካልሆንሽ እገልሻለሁ ብሎ አንገቷንም አንቋት ነበረ። እሱን እሱንም ነግራው ነበረ ማለት ነው? አዎ እሷን ሊገላት ነበረ የፈለገው። ምን አለ እንደእውነቴ ነው። እንደዛ ቀን ካላገኘኋት እደፋታለሁ ነው የሚለው። ሊደፋት ነበር። እሺ አንተ ምን አልከው? እኔ ምን አልከው? ዝም አልከው? እስቲ ንካትና እኔ ማሳይሃለሁ አልኩት አለ። ከዛ ሀንዬ ተናዳ ምን አግብቶህ ነው እንደዛ ያልከው? አለች። እንጂ ምን ሆነሽ ነው ሀንዬ? እህቴ ከሆነሽ አላት። እና ታንቾ ላይ ፎከርክበት? አዎ። ምን ነው ምን ነው አለች አርሰላ። እና ዝም ማለት ነበረበት አለች። እና በእናንተ ህይወት እነሱን ጥቼ መኖር አንችልም አለች። እናህና ምን ያልሽ ነው አንሳይ። እናታቸው አንቋ ቢደፉኝ መምት አላቸው። አንቺ ግን ቆይ ቆይ፣ አንቺ ምንድን ነው የምታወሪ ስትላት ከሁላችሁም በፊት እኮ ማውቃቸው እነሱ ናቸው አለች። አሁን አሁን ሀንዬ ያው ያለው ነገር ና በፊት ያረጉላት ነገር ሁሉም አሁን ተሰማት። ሁሉም ነገር ማለት ነው ገባችሁ። ምን ነው ደጋገምሽው? አዎ፣ እስከዚህ ገባችሁ ድረስ ደጋግሜ ነው የምነግራችሁ። እረ ሀና ተረጋጊ። ትሰሙኛላችሁ? በእነሱ ና በእኔ መሀል መግባት እንዳስሞክሩ አለ። እነሱ ማለት እኮ ከእኔ በላይ ናቸው። የራሳቸው ጉዳይ ለምንድን ነው አዝለሻቸው ማዘውሬ አለች። አሰላሙን አዝያቸው ብዞር ምንም አያንሳቸው። በእያንዳንድ ህይወቴ እኮ አብሮ የኖሩ ሰዎች ናቸው። በእናንተ ምክንያት ከነሱ ጋር ተቋርጬ መቆም አልፈልግም ብላ አኩርፋ ስልኳን ይዛ ገባች። ጭራሽ የራሷ ሴት ባል በኛ ላይ ትጮኻለች። እንዲ ያለች ሰላም አይ ሀንዬ፣ በጤና አይደለም። የሆነ ነገር ሆና ነው እንዲህ የምትሆነው። ሴት ሰላም ምንም አልሆነች። ምን ሆነች? ጆሮ የሚባል ልጅ የሆነ ነገር አውርታትና የሆነ ነገር ነግሯት ነው እንደዚህ የምትሆነው አለ ሰላምዬ ብላ ስትለው፣ አልበላም ሀንዬ፣ እንደዚህ ሆና እንዴት እበላለሁ ብሎ ተነስተ ወደ ሀንዬ ሄደ። ሰላምዬ አት ብላ ራስ ጉዳይ ደነዛለችው የኔ ብሎ ነው እንደሚበሉት ብላ እሷ ምሳዋን ክታርጋ ይበላች ነው ቤ እንግዲህ በነገራችን ላይ

ሀብታም የሆነ ሰው መምረጥ የለባትም ማለት ነው። ድሀውንም እኮ ይመለሳል ማለት ነው። አሴ እኮ ባያገኝ ንግ እያገኛል ማለት ነው። ወንድ ልጅ ነው ይሰራል ማለት ነው። እሷ ጥሩ ፊት ከሰጠችው ጥሩ ፍቅር ከሰጠችው ተማንም በላይ ይሰራል፣ ተማንም በላይ ደግሞ ይኖራል ማለት ነው። እንደሚኖር ደግሞ ልጁ እያስታውቃል ራሱ ማለት ነው። ለምን የሁሉም ሰው ጋር የሚኖር ጸባይ ያለ ልጅ ነው። ወይዘሮ ምን ያጠበቃው ጋር ተጠርታ መጣች፣ ቁጭ አለች። እንዴት አደርሽ ወይዘሮ ምላት አለች? አላት እንዴት አደርካ? አለች እቅርታ አመላለስንሻ አይደለም እንዴ ረ ምን ችግር አለው እዚህ ግቢ አይደለም እንዴ ያለሁት አለች። አይ ቢሆንም ያለ ፈቃድሽ እንዳይሆን ብዬ ነው አላት። አረ ችግር የለም ችግር የለም እኔም ራሱ ትንሽ እግሬ ለማንቀሳቀስ ይመቸኛ አለችው። ጥሩ አንሁን፣ ዛሬ እየፈለኩሽ ስለ በያዩሽ አንዳንድ ነገር ልትነግርኝ ነው የፈለኩሽ አላት። ምን አዲስ ነገር አለ? አለች አይ ወይዘሮ ባዮች ከመሞቷ በፊት ያደረገቻቸው ነገር የስልክ ግንኙነት ያደረገችው ነገር በእጃችን ገብቷል። በፊት የተመዘገቡ ነገር ነበረ አላት። እና ሲላት እሱም እና ለምንድን ነው ፍርድ ቤት ያላቀረባችሁት አለ? ያው እርግጠኛ አንሆንም ብለን ነው ዝም ያን ነው። እና ያኔ የድምፅ ነገር ያገኛችሁት በስልክ ነገር አለ። አዎ ያኔ ትክክልም ባይሆን የተወሰነ የሚያሰጋ ነገር ባይሆን የተወሰነ ነገር አግኝተናል አላችሁ። ምንድን ነው የማን ድምጽ ያገኛችሁ? ከሜሮ ጋና ምትስኖት ከሚሎ ጋር ነው ድምፃን የተነጋገረችው። እሺ፣ እና አሁን የታሰረችው ሜሮ ጋር ሲሏት፣ አዎ አለችው። አዎ ጠንከር ያለ ነገር ያወሩ ነበረ። ተባባሪ ናቸው ማለት ነው ሲላት ስትለው፣ አይ እንደዛ ማለት ራሱ ይከብዳል በጣም አላት። ለማንኛው የሜሮ ቤት ታቂዋለሽ አላት። አሁ እኔ ራሴ አውቀዋለሁ እውነትሽ ነው አዎ እኔ ወስደዋለሁ አለችው አሁን ከፈለክ እንሄዳል እንደዛ ማለት ሳይሆን ቆይ አንቺ እንኳን አትሄጅም አላት ለምን አላት አንቺ ፍርድ ቤቱ ብቻ ሲጠራሽ ብቻ ነው የምትወጂው እንጂ ከዚህ ግቢ መውጣት የለብሽም አላት እና እንዴት ይሻላል አለችው ቦታው ጠቋሚንና ተኔን ማደረባዬ ጋር አብረን እንሄዳለን አላት እንግዲህ የጠቆመችው ቦታውን የፍርድ ቤቱ ጠቆመችው። አሴ ውጪ ወጥቶ የሀንዬ በርጋ ቆሞ እየጠበቃት ነው። ሀንዬ ወጣች እና ሁለቱም ተፋጠጥ። እና ላስጨንቅሽ ነው የመጣሁት። ምን ፈልገህ ነው የመጣሁት? አንቺን ፈልጌ ነው። እኔ ለምንድን ነው የምትፈልገኝ? የበክሽ አንዴ ተረጋግተሽ አውሪኝ አላት። ምንም የምነጋገረው ነገር የለም አለችው ሀና። በክሽ በትንሽ ጊዜ ቆመሽ አውሪኝ፣ ተረጋግተሽ አውሪኝ። ቆይ በዚህ ሰዓት ደግሞ ለምንድን ነው የመጣህው? አለችው ሀንዬ ማለት ስንት ሰዓት ወጥተሽ ስንት ሰዓት እንደምትገቢ እኔ አውቃለሁ። አለችው አላት። እንዴት አለችው። ብዙ ጊዜ ስትነፍቂ ተደብቄ አይሻለሁ። ብዙ ጊዜ ግን አባትሽ ጋር ትሄጃለሽ አላት። ከዛ ደግሞ መለሰች ትመጫለሽ አላት። ቆይ ግን አንተ ልጅ እኔን አለ እኔን ከመከታተል ሌላ ስራ የለህም እንዴ አለች። ግን ያዋቂሽ ትጠይቀኛለሽ እንዴ አለች። አላት እስራ። የባክል ለምን የባክል ተወኝ አለ። ቢያንስ እስከዚህ ቢያንስ እንኳን እስከ መቼ ነው እንደዚህ የምንቆየው? ቢያንስ እንኳን ቀኑ ንገረኝ አላት። እስከ ዘላለም ነው አለችው። በክርሻን ነው ምን ያሸኝ ነው ሰምተህ አላለችው። ባለፈው እኮ ተስፋ ሰጥተሽ ነበር አለችው። ተስፋ በእኔ ሳይሆን በእግዚአብሔር እጅ ነው አለችው። እዝራ እኔ መከተል አቁም። ለምን ሀኒቸው በቃ የረበሽገኘ እኮ ነው አንተ ሳለቅ ሳገኝ እኔ ምንም ሰላም አላገኝም፣ አለችው ግራ እኮ ነኝ። አወቅሽኛል እንዴ አ ተወኝ ብዬህ አለው ተወኝ፣ አውቃለሁ አለች። እሺ፣ ላታስጨርሺ ለምንድን ነው ፍቅር ውስጥ ጎትተሽ ያስገባሽኝ? አላ እኔ አፍቅረኝ ብዬህ ነው እንደ እያፈቀርከኝ አለችው። ቢያንስ እኮ ቢሆንም እንደ ቢያን አለው። በቲ ኑሮ የልቤ ቦታ አልሰጠውም ነበር አላት። እስራ አንተ በዚህ ብቻ አንተ ብቻ ና እንደ እየተጎዳኸው እሱን አላቅም እስራ። ይሄ ሁላችንም በዚህ በእንደዚህ አይነት ህይወት ውስጥ ውስጣችን ውስጥ ብዙ ቁስል አለ፣ አለችው ሀኒዬ ማለት ነው ዘብለሻል እንዴ ሀኒ ስላት፣ አዎ፣ ረተኝ ስላት፣ እባክህ በህመሜ ላይ ህመማትንብኝ በቃ አቁም ብለዋል። እሺ በቃ በጣም ይቅርታ። እኔ እኮ ቃልሽን የምታከብሪ መስሎኝ ነበረ፣ አላት። ድሮ ሴቶች የምትቀርቡኝ ለመጉዳት ነው። እሺ ያመሰግናለሁ፣ ብሎ ጥሏት ሄደ። ጽዮን አኳንኩታ አመጣች። ሰላምዬ ደንግጣ በሩን ስትከፍት ጽዮን ናት። ሰላምን ሳትላት ዝም ብላ ስትሄድ፣ ምን ሆነች ነው ሰላምዬ፣ ሰላም አትኝም እንዴ አለቻት። ምን ማለት ፈልገሽ ነው አለቻት። ሄዳ ቁጭ አለች። ለምን መጣሽ? መምጣት የለብኝም እንዴ ጽዮን። ለምንድን ነው የመጣሽው? ሰላም አውቀሽኛል እንዴ እኔ ጽዮን እኮ ነኝ። ልጅቷ ያማተን እንጂ ለምን መጣሽ ነው ምልሽ አለቻት። አሴ፣ ምላሴ ሰላም፣ የሆነ ነገር ብትገልሻለሁ እያለ መጥተው ቁጭ አለ ጽዮን አላየሁሽም ነበር። እንዴት ነሽ? ሰላም ነሽ? አላት። ወይ እንዴ አስራ አለችው። ሰላምዬ ሸሚዙ ፈልጌ ነበር የቱ ጋ አለ? አላት። እኔ ስታይ ነው እንዴ ተረጋጋኸው ማለት የጮህ ክባት ነበር እኮ ደግሞ ትልቅ እህት ላይ ደግሞ መጮህ የለም አለችው። ያን ተጠያቅሾ አታውሪ አለቻት። ብትጠይቅስ ስ ምን ችግር አለው? አላት። አሴ ማለት ነው እህት እኮ እንደዚህ ናት። አንቺ አሁን የመጣሽበት ምክንያት ትነግርኛለች? አላችሁት እኔማ እኔማ እናታችሁ ለመጠየቅ ፖሊስ ጣቢያ ብዬ ነው። ማን? አንቺ ፖሊስ ጣቢያ? አንቺ ምን ስለሆንሽ ነው ሄደሽ መጠይቂ? አለቻት አንቺ እና ሀና እኮ ጓደኞቼ ናችሁ ብጠይቃት ያን ያክል ችግር አለው እንዴ? አረ እባክሽ አለቻት። እንግዲህ አንቀረብሽም አለቻት። እንዴ ብጠይቅ ምን ችግር አለው? አለመላሴ አፌ ቁርጥ ይበል እህቶችን እንዲህ ናቸው አለች። የሀጭር እንግዳ እንዴት አድርገው እንደሚቀበሉ አለች። ነው ማለት አትፍረጅባቸው ከቤት ወጥቶ ስለማያውቁ እንግዳ እንዴት እንደመቀበል አያውቁም አላት። እነሱ የቤት ልጆች ናቸው፣ አንቺ ግን ዘዋሪ ነሽ ያልከኝ ነው እንዴ? አለች ጽዮን። አረ እኔ እንደዚህ ያልኩ አላልኩ አለ መናሴ። ሰላም የሰር ሚዞ ሲጭኝ እንዴ አንተ ልጅ ያመሀል እንዴ? ተንገበገብክ፣ ቆዳህን ልበስ አለች። ቆዳህን ልወጣ ነው ሲጭኝ እንደው አሰልጥህ ምን እንደምታመጣ አይሃለሁ። ሰላም የበዝጋቤ

እንግዲህ እንዳያችሁ ነው ማለት ነው። ያው ጽዮን ታህኒ ዜንጋል አጥባል የለች ማወቃ ወሬ ለማመላለስ ነው ወዲህ ወዲህ የምትመጣው ማለት ነው። እነሱም አውቆባታል ማለት ነው ያለው ነገር ምን ያው ሁሉም ነገር ማለት ነው። እንግዲህ ቤተሰብ ደስ እንደሚላችሁ ተስፋ አደርጋለሁ። በቀጣይ ደግሞ እስከ ስንገናኝ ድረስ እንግዲህ ሀናቾና አሴ አንድ ላይ ሆኖ እንግዲህ ሀናቾ ተበሳጭታለች። ተማንም ላትሆን ሆናለች። ሕይወቷ እንዳለች ዝብርቅ ያለ ነው ማለት ነው። እንግዲህ በሌላ ደግሞ በቀጣዩ እስከ ስንገናኝ ድረስ እናንተም ደግሞ በእናንተ የሚጠበቀው ቪዲዮን እስከ መጨረሻ አይታችሁ ሼር፣ ላይክ ያረጋችሁ እያበረታታችሁ ቤተሰብ አብረን እንደገ ማለት ነው። በሌላ ደግሞ በአዲስ ደግሞ በአሰብነው ነገር ደግሞ እስከ ስንገናኝ ድረስ እንግዲህ ሁሉም ያው የሚጠብቅባችሁ ማለት ነው። እናንተ ደግሞ ኮሜት ላይ ሀኒቾ ተማንጋ ኒስ ተማንጋ ሲል እንግዲህ ከቤተሰቦቿ ጋር እንግዲህ መጣላትም ገብታበታለች። ያው እነሱ እህቶቻ ስለሆነች ይተዋታል ማለት ነው። በቀጣዩ ደግሞ እስከ ስንገናኝ ድረስ መልካም ቀን ይላችሁ፣ ባይባይ።